ስሜ ቃል ኪዳን እባላለሁ እዚሁ ከአዲስ አበባ ነው የመጣሁት እግዚአብሔር ያደረገልኝ እዚህ ከዚህ በፊትም ያው ፓስተር ነጋ ያውቃል መስክር ያለው እዚህ ቦታ ላይ ነሐሴ እንትን ሰኔ ወር ላይ የምንኖርበትን ቤት ማለት ነው ሰዎቹ ዲያስፖራ ናቸው ልቀቁ ቤት አንድ ሁለት ወር እንሰጣቸዋለን ምናምን ሰውየው መጣለኝ ቤተሰቤን ይዤ ስለምመጣ እና ተዘጋጁ አለ። ያው እኔን አላገኘኝም። እኔ ፊልድ ነው የምኖረው። ከባለቤቴ ጋር ተነጋግረው እና በጣም ውስጤ ቤትም እንትን አለ። አንደኛ አንድ ልጅ አለችኝ፣ የስምንት ዓመት ልጅ። እኔ ሙሉ ግቢ ነው የተከራየሁት። ማለት ያው ልጅቷ ትንሽ ፍሪደም ስለለመደች የራሴ ቤት ነበረኝ፣ ግን ያው በሆነ ምክንያት ፈረሰ ቤቱ ለሷ ነጻነት ብዬ ነው እኔ ሙሉ ግቢ የተከራየሁት እና እግዚአብሔር ደግሞ በአገልጋዮች በኩል እኔ ምንም በቃ ተረጋግቻለሁ ቤቱም ሲፈርስ ምንም አልመሰለኝም። ተረጋጊ በቃ ሙሉ ግቢ ይፈልጊና ተከራይ ምናምን አልኳት ለባለቤቴ። እግዚአብሔር ሰዎችን አዘጋጀ በሚገርም ሁኔታ ማለት ነው። እኔ ለእግዚአብሔር ክብር ነው እዚህ ጋር የምናገረው የእግዚአብሔር ሰው እግዚአብሔር አክብሮታል እሱን ለማክበር አይደለም እና ተረጋገው እግዚአብሔር በቃ አንድ መዝሙር ሰጠኝ፣ ውስጤ ማለት ነው እኔ እንደረጋጋ ቤቱ ሲፈርስ በቃ ተረጋጋ ያልኳት የድሮ የሙሉ ወንጌል ኮየር ዘማሪዎችን መዝሙር ውስጤ መጣ፣ የዛን ቀር ማለት ነው። ምንድን ነው የሚለው ያ መዝሙር? እስራኤልን ከግብፅ ያወጣ፣ ፈርዖንን በባህር የቀጣ የሚል መዝሙር እና ለኛ ለልጆቹ ማረፊያ ያዘጋጀ የሚል ቁጥር አለው እዛ ላይ እና ውስጤ እኔ ምንም አልተረበሽኩም። በቃ ሰዎችም አገዟት ግን ቤቱ ተገኘ በጣም ቺፕ በሆነ ዋጋ። በቃ ሙሉ ግቢ እግዚአብሔር አዘጋጀ። እኔ ርፍ አልኩ በቃ ስራዬን ሰራው። እዛ ሶማሌ ክልል ነበርኩ እና አሁን እንግዲህ አንድ ዓመት ከምናምን ከኖርን በኋላ የሆኑ ሰዎች ክርስቲያኖችም አሉበት የሚያሳዝነው እና ቤቱን ፈልገውታል፣ በቆረጣ ማለት ነው። እኛን እንትን ብለው ከዛው ሰውየው በቃ እኔ ቴንሽን እንዴ አልኩኝ። አሁን 2016 ሰኔ ላይ እሷ ደውላ እንዲህ ስትለኝ፣ እንዴ ወእግዚአብሔር፣ እሺ በቃ ምናም ብዬ መጸለይ ጀምርኩ። በቃ እግዚአብሔር ያዘጋጃል ተ ምንም አልመሰለኝም። ከዛው እዚህ መጣሁ። እንደገና ደግሞ የምሰራበት ካምፓኒ ትንሽ ደሞዝ ሌት ያደርጋል፣ አይከፍልም፣ አራት ወር ምናምን ያቆያል እና ተጨናነኩ በቃ በኋላ እዚህ መጣሁ። ትንሽ በዛም ተጋጨውና ከድርጅቱ ማኔጅመንት ጋር እዚህ መጣሁ አምሌ ላይ እና ፓስተርን ሁሉ አስነስቶ እና ማንን እኔ ላይ የሆነ የጠመጠሙት ነገር ነበር። ማለት እኔ ተናገርኩ እንዲ እንትን ላይ የራይት ሹ ላይ ስንነጋገር ምንድን ነው ብዬ በጣም ምክንያቱም ክርስቲያን እኛ መታመኛችን እግዚአብሔር ነው። ማንንም አንፈራ። ምን ባለስልጣን የሚሆን ምንም ታከብረዋለ እንጂ አሰግድለት እና እኔ ተናገርኩ። እዛ ጋ ያሉ ሰዎች ትንሽ ራሳቸውንም መግለጽ የማይችሉ ሰዎች አሉ ከሰራተኛ ውስጥ እኔ ኖ እንደዚህ ማድረግ አትችሉም፣ ከእግዚአብሔር በላይ አይደላችሁም፣ እናንተ ህግ የሚጠይቃችኋል ምናም ብዬ ተናገርኩ። የራይቲሹን ያነሳት እና እኔን ሆነ እንትን ብለው ማለት መጣኝ። እኔ ከዛ ከፕሮጀክት መጥቼ እዚህ በጣም አዝኛለሁ። ማለት እኔ ሌላ ኢሹ አይደለም ያነሳው እዚህ እዚህ የእግዚአብሔር ሰው ሲያገለግል ነገሩን እግዚአብሔር ሌላው ሰው ላይ ባደረጉት እናንተ ላይ አያደርግም በሚል ነገር ነው በሚናገረው የእግዚአብሔር ሰው እና ውስጤ መንፈሴ በቃ እንትን አለ ከዛው ነገሩ እንትን ብሎ እኔ ላይ እዚህ እንትን ሲሉ የነበሩት ሰዎች ራሳቸው ተበተኑ። ሳይዝ ማምታ እንደገና እና አንተ ሁሉ ምናምን አራት ሰው ከዚህ ጋር ፓስተር ነጋ ምናምን አስነስቶ እንዲህ ተሰብስቦ አማንም ነበር እና ግማሹ በዚህ ግማሹ ምናምን ብለው በቃ እንደዚህ ይበተናሉ ምናምን ነበር የሚል ከዛ ስሰማ ያሉ በቃ ሰዎቹ ኦልሬዲ አንድ ሰው ነው እና እግዚአብሔር ይሄንን አደረገ። በቤቱን ጉዳይ ደግሞ እኔ ዘዳግምን እያጠናሁ ነበር። በቃ እዚህ መጥቼ ዘዳግም ልክ ምዕራፍ ሁለትን ስደርስ ስለ መውረስ ነው። ያው ሁላችሁም የእግዚአብሔርን ቃል የምታጠኑ ሰዎች ስለ መውረስ ነው የሚናገረው ዘዳግም። እንግዲህ ይህንን እኔ ጳጉሜ ውስጥ ነው የጀመርኩት ዘዳግምን ላጥና፣ በቃ ወርሳለው አልኩ። ስለ ቤቱ ስለሚከራየው አይደለም፣ እንደውም ሌላ ነገር ነው። እኔ ውስጥ የእግዚአብሔር መንፈስ የሞላ ከዛ ነሐሴ መጨረሻ ላይ ነው። የዚህም ቸርች ደግሞ እንትን ስለ መውረስ ነው፣ እንወርሳለን ድንገት በቃ እንትን ብዬ ስከፍት ቴሌቪዥን በቃ ሰው ነጭ በነጭ ምናምን እዚህ ለብሶ ከሌ ነገር እንዴት። ከዛ በቃ እንትን አልኩኝ። በቃ ፈታ አልኩ። ሰውየው ደወለላት። ከዛ ሆነ፣ የሆነ ቀን ወጥቼ ቤት እየፈለግኩ ነው፣ እዛ የምኖርበት አካባቢ በቃ ሙሉ ግቢ ስጠይቅ የሌለ ነው። ብሩ በቃ የሚጠራው ብርአ ኮሪደር ምናምን ተብሎ ደግሞ ቤት ያው የምታውቁት ነው። አልነገራችሁ ወይ እኔ ቃል ኪዳን እያልኩ በቃ ብር ስጠ እና በኋላ ሰውየው ደወለ፣ አለች ባለቤቴ። እኔ ያው ብዙ እንትንም ስለመሆን እንዲህ ከሰው ጋር ስነጋገር መነጋገር አልፈልግም። እሷ ትንሽ ዲፕሎማሲ ትችላለች ፖሊስም ስለነበረች እና በኋላ አይ በቃ ለሰውየው እስከፈለጋችሁበት ኑሩ ስቲ እስካሁን ድረስ ያው እንግዲህ የኖር ነው በቃ የሚዞሩ ሰዎች ነበሩ፣ ማለት እኛ እንዳልኳቸው አስወጥተው እነሱ ሊገቡ። ሰውዬው ያለው እኔ መጥቼ ቤተሰቤን ይዤ ልኖር ነው ከአሜሪካ እና ተዘጋጁ ነው ያለ። ያው አሁን እንግዲህ ጥር ላይ ገብተናል። ሰውዬው ደውሎ የማያውቅም እግዚአብሔር። አይ ደግሞ እግዚአብሔር የራሴንም ቤት ይሰጠኛል። የማምነው እንደዛ ነው። ምክንያቱም የመውረስ ዓመት የተባለው ለክራይ ቤት አይደለም፣ የራሴን ይሰጠኛል እና እና ሶስተኛው ደግሞ ፋይናንስ ነው። እሱም እንዲህ እዳር ላይ ምናምን ይመስለኛ መጥቼ እዛች ጋ ቁጭ ብዬ ከዚህ እዛች አካባቢ ቁጭ ብዬ ከዚህ ሳትወጡ እንትን ይላል። የሆነ የተያዘ ብር አለ ማለት አልተለቀቀልኝም ነበር። ነገሮች ደግሞ የቤክራይም እየደረሰ ነው፣ አስቤሰው ምናምን እየተመናመነ ነው። እኔም ስራ አልጀመርኩ ከዛው ልክ ከዚህ አልወጠው ብዚ ቁጭ ብዬ መሴጅ ዝም ብዬ ያለው ስልኬን እያወጠው ከኮሜርሻል ባንክ የገባ ነገር ካለ ብዬ ሳይ የለም። በቃ እዚ ይዞ የእግዚአብሔር ሲያገልግላን ከዛ የሆነች ሰዓት ሳይ ገብቷል ነገር እየ ገብቶም ማያቅ ብር ማለት ነው እንደ እኔ እንደዛ የነብር አንዴ ሲገባልኝ አይቼ አላውቅም እንደዛ የነብር ማለት ነው እና አምሳ ሺህ ብር ምናምን ገባ። እኔ እንደዚህ ደሞዝም ሲከፈለኝ ወይ ሰላሳ ሺህ ወይ ሀያ አምስት ሺህ ነው። ከዛው ገባ እና እስካሁን የእግዚአብሔር ሰው እንግዲህ ባይኖርም ያው የተባረከ ሰው ነው። እኔ እዚህ ጋር ራሱ መቆም ትልቅ እድል ነው ለኔ። ተባረኩ እግዚአብሔር፣ ያው በእግዚአብሔር ታመኑ። እዚህ የመጣ ሰው እግዚአብሔር መርገጣችሁን ብቻ። በእውነት እኔ እዚህ ብዙ ጊዜ መጣለሁ ከፊልድ ስመጣ፣ በቲቪም ላይ አሉ። እንዲህ ነግቶኛ አያውቅም። የእግዚአብሔር ሰው እንዲህ ጠርቶኝም ትንቢት ተናግሮ በቃ የሚናገረውን ተቺ ያደረገኛል። እግዚአብሔር ሴንስ አደረጋለሁ። የእግዚአብሔር መንፈስ ሲናገረ የእግዚአብሔር መንፈስ እና በዛ ነው እንዲህ ተነስቶ ተነስተቶ ምናምን እንዲህ ተናግሮኝ ያቀ በአሁንም ደግሞ በመምጣት የእሱ ባይኖርም ራሱ ሁላችሁም በእውነት ፓስተር ነጋም፣ አማኔም ሁላችሁም ወዳችኋለሁ። ቴንክ ዩ ትዕግስት ተኩባላለሁ የተደረገልኝ ነው በቲቪ ነው። ቲቪ ቃና በጣም ውድ ነበረ። ያንን ቃና እንዴት እንደምጥል በጣም የምታገል ነበር፣ ከራሴ ጋር ጣላ ነበረ። ቲቪ አጋጣሚን ትስር ስከፍት ይህን ቲቪ ያገኘሁ። ከዛ በኋላ እንዴት እንደረሳሁት አላውቅም። አሁን አልወድም፣ በቃ ጭራሽ፣ ሰው ቤትም ሲከፍት አልፈልግም፣ አልወድም። ክብር ሁለተኛ ደግሞ ባለቤቴ የሆነ የሚለቀቅለት ብር ነበረ ከዛ ባጀት አልቋል፣ መንግስት ብር የለውም፣ ተዘግቷል ሂዱ ተብሎ ተላኩ። ወደ ቤት ሲላኩ አይሆንም፣ የዘንድሮ ብራችን በረከታችን ይለቀቃል ብዬ በሩን ዘጋሁኝና ተንበረከኩ። ቲቪውን ከፍቼ ማለት ነው። ቲቪውን ከፍቼ ተንበርክኬ ጸለይኩኝ። አላስታውስም ምን እንደሚያውጅ እንደነበረ ግን ጸለይኩኝ። በሳምንቱ ኑና ብሩን ፈርማችሁ ውሰዱ ተብሎ ተፈርሙ።